ሰላም እንዴት ናችሁ? ሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች፣ ሀሁ ለሁሉም የዩቲዩብ ቻናል ትምህርት ፈላጊዎችን ኦንላይን እየተቀበለ እያስተማረ ይገኛል። ትምህርት የምትፈልጉ ሂሳብ፣ እንግሊዘኛ እንዲሁም ደግሞ አማረኛ እና ሌሎችንም ትምህርቶች መማር የምትፈልጉ እዚሁ ዩቲዩብ ላይ ባስቀመጥ ነው ስልካችን መደወል ትችላላችሁ። በዛሬው ትምህርታችን ከትናንት ነው የቀጠለው የቃላት ምስረታን ይዘን መጠናል። እንግዲህ የቃላት ምስረታ በእያንዳንዳችሁን ፊደሎች አስቀምቼ በእያንዳንዳቸው ፊደሎች ቃላት እየመሰረትኩ የማሳያችሁ ይሆናል። እናንተ ከመጀመሪያው እስከ መጨረሻው ተከታተሉኝ፣ በሳብስክራይብ ማድረግን አትርሱ። የመጀመሪያው ፊደል እንደምታዩት ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንግዲህ ሰባት ምር ፊደሎቹ አስቀምጫለሁ። በእያንዳንዳቸው ደግሞ እንደዚሁ ትርጉም ሊሰጥ የሚችል ወይም ቃል የሚባለውን ነገር መስረችባቸዋለሁ። በእነዚህ ቃላት እንዴት እንደማንበብ እንደምትችሉ በተለይ ጀማሪዎች የሚያስፈልግና ጠቃሚ ነገር ስለሆነ እንዲሁም ደግሞ በመሞከር ላይ ያላችሁም እንደዚሁ ቃላት እና እንደዚሁም የቃላትን ትርጉም በአግባቡ ለመረዳት ይህንን እስከ መጨረሻው ይህን ቪዲዮ ተከታተሉ። በመጀመሪያው ፊደል ረ፣ ረሳ፣ ሩ፣ ሩቅ ሪ ሰሪ ራ ራራ ሬ ሬት ር በር ሮ ሮጠ። እንግዲህ እያንዳንዱ እንዴት ማንበብ እንደምችሉ ደግሞ በጥንቃቄ ተከታተሉኝ። ለምሳሌ መጀመሪያው ፊደል ረ ረና ሳ የምትባል ሁለት ፊደሎች ይዘናል። ረ እናንተ ረ ረጋ ብላችሁ ረ፣ ከዚያ ሁለተኛው ሳ፣ ከዚያ ፈጠን አድርጋችሁ ረሳ ብላችሁ መጥራት ማለት ነው ማንበብ። እዛ ነበባችሁት በትክክል እረሳ። እንግዲህ ሩ በሚባለው ፊደል ይህ በዚህ ፊደል እኔ ራሱ እኔ ደግሞ የሆነ ቃል መስርቼበታለሁ። ይህ ቃል ሩና ቅ ሁለት ፊደሎች ሩ፣ እዛ ቅ፣ በአንድ ላይ ሩቅ ብላችሁ ሁለቱም በአንድ ላይ አርጋችሁ መመስረት መቻል ማለት ነው። ስታነቡት ሲንፈጠ እናደርጋችሁ ሩቅ፣ ሩቅ፣ ሩቅ የሚል ቃል ታነባላችሁ። ከዛ ቀጣዩ ሰ እና ሪ ሰ ሪ እናንተ ሁለቱም ፊደሎች በአንድ ላይ አርጋችሁ፣ ፈጠን አርጋችሁ ስጠሩት ትርጉም ያለው ቃል ይወጣዋል ማለት ነው። ሰሪ ያው ሲነበብ አነበባችሁ፣ ሰሪ። ከዛ ቀጣዩ አራተኛው ፊደል ራ እንዲሁ ራሱን በመደጋገም ትርጉም ያለው ነገር ወይም ትርጉም ያለው ቃል ራ ራ የሚል ቃል ተመሰረተበት። እንግዲህ ቃል እንዴት እንደሚመሰረትና ቃል ማለት ምን ማለት እንደሆነ በዚሁ ታውቃላችሁ። ራ ራ ራ ራ ራ ማለት አዘነ የሚል ትርጉም ያለው ቃል ማለት ነው። ቀጣዩ ሬት እንግዲህ በሬ የተመሰረተ ነው። ሬ ት ሬ እና ት እናንተ ሁለቱም ፊደሎች ረጋ አድርጋችሁ ስጠሯቸው ሬት የሚል ትርጉም ያለው ቃል ይኖረዋል ማለት ነው። ቀጣዩ በ በ በር፣ በጠና አድርጋችሁ ስትጠሩት በር በር የሚል ቃል ታነባላችሁ። የመጨረሻው እና ሰባተኛው ከረ ቤተሰብ የመጨረሻው ፊደል ሮ ሮ ጠሮ ጠ ሮጠ የሚል ትርጉም ይኖረዋል። ከዛ ቀጣዩ ፊደል ደግሞ እንግዲህ ከቃላት መሰረታ ወጥ ያው ቃላት መሰረታ በሰ የተመሰረተ የተመሰረቱ ቃላትን በሰ ቤተሰቦች የተመሰረቱ ቃላቶችን ደግሞ እንደዚሁ በትክክል ታያላችሁ። የሰ ቤተሰቦች እንደዚሁ የሰ ቤተሰቦች በትክክል ቅርጻቸውን ያላያችሁ እያንዳንዳቸውን ማየት ትችላላችሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይኸው እስከ ሰባተኛው ፊደሎች ድረስ አለ። በእያንዳንዱ ደግሞ እንደዚሁ እንዴት እንደ ቃላት እንደመሰረትኩባቸው እና እነዚህን ቃላት ደግሞ እንዴት ማንበብ እንደምትችሉ ደግሞ እናንተ በጥሞና ተከታተሉ፣ አትኩረቱ ይኑራችሁ። ሰ ሰራ፣ ሰራ፣ ሰራ ሰ እና ራ የሚባሉ ፊደሎች በአንድ ላይ ሰራ የሚል ቃል ይመሰርታሉ። ሰራ ወይም ሂዝ ወርክ ወይም ሂዝ ደን የሆነ ሰራ፣ ይህንን አደረገ ማለት ነው። እዛ ሱ ይው ሱ በሁለተኛው ፊደል ሱ ስ ሱ ስ ሱና ስ ወይም ከቤተሰቦች እችንና ራሷን ሱ አድርጌ ሱ ስ ሱስ ወይም ሱስ ማለት ልምድ በአማርኛው ልምድ ሲሆን ወይም በእንግሊዝኛው አዲክሽን ተብሎ የሚጠራው የሚጠራውን አይነት ትርጉም ያለው ቃል ተመሰረተበት። በሱ ሶስተኛው ፊደል ከሰብ ቤተሰብ ሲ ነው። መሲ መሲ መሲ የሚል ተብሎ የሚነበብ ወርድ ማለት ነው። መሲ ይሄ ደግሞ ስም ነው። መሲ ያው መሲ የሚባል ስም እንዳለ ታውቃላችሁ። ከዛ ቀጣዩ አራተኛው የሰብ ቤተሰብ ሳ ሳ ሳ ራ ሳ ራ ሳ ራ ሳ ና ራ በፊት ያያቸዋት ራ አራተኛዋ እና የእችኛዋን አና አራተኛዋ ሳ አራተኛዋ የሰ ቤተሰብ ሳ ና ከረ ቤተሰብ አራተኛዋ ሁለቶች ባንድ ላይ ሆነው ሳ ራ የሚል ቃል ተመሰ ተመሰረተባቸው። አምስተኛው ፊደል ከሰ ቤተሰብ ሴ ይሁን ሴ ደ ሴ ደሴ እናንተ ፈጠኑላችሁ። ደሴ ስትለው ደሴ የሚል የቦታ ስም ነው። ደሴ የሚል ቃል ተመሰረተ ማለት ነው። ከዛ ስድስተኛው ፊደል ስ ስ ስጥ ስጥ ስጥ ስጥ ጊቭ ሂም ወይም ስጥ ለግስ ማለት ነው። በሌላ አባባል ስት ማለት ለግስ ጊቭ ሂም ጊቭ ቱ ሂም እንደዚህ አይነት ትርጉም ያለው ቃል በስድስተኛ ፊደል ተመሰረተበት። ሶ በሶ በሶ በሶ ይሄ በሶ የምግብ አይነት ነው። እንግዲህ ምናልባት ወደ ኢትዮጵያ የተለመደ ነው። አይዶን ነው ሌላ ቦታ ላይ ይሄ ምግብ አለ ወይ ወይም ይሄ የምግብ አይነት አለ ወይ አላውቅም። ግን ትርጉም ያለው በሶ የተመሰረተ በሶ የሚባል የምግብ ስም የሆነ ቃል ተመስርቶበታል። ስለዚህ እንዴት እንደምታነቡ እናንተ በዚያ ሶ በአንድ ላይ ስታደርጉት በሶ የሚል ትርጉም ያለው ቃል ማንበብ ትችላላችሁ ማለት ነው። ቀጣዩ በፊደል ደግሞ ሸ ነው። እንደምታዩት ሸ በዚህም ቃላት ተመስርቶበታል። እናንተ እያንዳንዱን ትምህርቶች ለመከታተል ሳብስክራይብ ማድረግ እንዳትረሱ። ሸ ሸ ጠ ሸ ጠ በሸ፣ እንግዲህ እንደዚሁ ሸም ስድስቶቹም አሉ። በእነዚሁ እያያችሁ የምትከታተሉኝ ይሆናል። ያው ሸ ሹ ሺ ሻ ሼ ሺ ሾ በሙሉ ሰባት ቤተሰቦች ናቸው ያሉ። በእያንዳንዳቸው እንደ በፊቱ ቃላት ተመስርቶባቸዋል። እነዚህ እንዴት እንደሚነበቡ እና ትርጉማቸው ምን እንደሆነ እያያችሁ ተከታተሉን። እስከመጨረሻው መጨረሻው ሸጠ ሴል የሆነ በቃ ወይም ሸጠ ወይም ለወጠ በብር ማለት ነው። ሸጠ ማለት እንደዚህ አይነት ትርጉም ያለው ቃል ማለት ነው። ሸጠ ሁለተኛው ፊደል ሁለተኛው ፊደል የምታዩት ሹ ሹ ሹ ም ሹ ም ሹም የሚል ሹም የሚል ቃል ተመሰረተበት ማለት ነው። ሹም ሶስተኛው ፊደል ሺ በሺ በሺ በሺ በሺ ወይም በሺ በሺ በይ ዋን ታውዘንድ ወይም በአንድ ሺህ ብር ለማለት የምጠቅም በሺ የሚል ትርጉም ያለው ቃል መሰረትኩበት። በሺ አራተኛው ፊደል ይኸው የምታዩት ሻ ነው። ሻ ሻ ይህ ይመስላል ቅርጹ። በዚህ ደግሞ የተመሰረተው ቃል ሻ ማ ሻና ማ አራተኛ ፊደል ከመቤት ሰብ ማ እና ራሱ ሻ ሆኖ ሻማ የሚል ቃል ተመሰረተበት። ቀጣዩ ሼ ይኸው የምታዩት ሼ አምስተኛ ፊደሉ ሼ መ ሼ መ ሼ ይኸው የምታዩት መሼ መሼ የሚል ቃል ተመሰረተበት ማለት ነው። እንደዚሁ እንዴት እንደምታነቡት ይኸው መትላላቸው እዛ ሼ ሁለቱን በአንድ ላይ ስትጠሩት መሼ ይሆናል ማለት ነው። ኦልሬዲ ያነበባችሁት በቃ። ስለዚህ ማንበብ ቀላል ነው። እዛ ሺ ሺ ጥ ሺ ሺ ጥ የሚል ቃል ተመሰረተበት ማለት ነው። ሾ ይኸው የመጨረሻው እና ሰባተኛው የሼ ቤተሰብ ሾ ነው። ሾላ ሾላ ሾላ ሾላ ይሄ መንበቡ ይሄ ነው። በቃ ሾላ ብላችሁ ስትጠሩት አነበባችሁት ማለት ነው። ይሄን ወርድ እንግዲህ እያንዳንዱን የሼ ቤተሰቦች ቅርጾቹን በእያንዳንዳቸውን ተመልከቱ። ቀጣዩ ፊደል ቃል የተመሰረተበት ቀ ነው። እንዲሁ ቀም ሰባቱን ቤተሰቦች አሉት ቀ ቁ ቂ ቃ ቄ ቅ ቆ እንግዲህ በእያንዳንዱ የተመሰረቱ ፊደሎችን ደግሞ እናንተ ተከታተሉኝ። ቀ ቀ ና ቀ ና ቀና ቀና የሚል ቃል ተመሰረተበት ማለት ነው። ቁ ሁለተኛው ፊደል ቁ ቁም ቁም። ቁም ቁም ቁም የሚል ቃል ተመሰረተበት ማለት ነው። ቀጣዩ ሶስተኛው ፊደል ቂ ነው። ቂ ጣ ቂ ጣ ቂጣ ቂጣ ይህም ው ካልቸራል ፉድ ነው። አይዶን ነው። ሌላ ቦታ ምን ተብሎ እንደሚጠራ አላውቅም። ኢትዮጵያ ውስጥ የሚታወቅም የምግብ አይነት ነው። ቂጣ የሚል የምግብ ስም የሆነ ቃል በቂ ተመሰረተ ማለት ነው። አራተኛው ፊደል ቃ ነው። ቃ ቃጫ ቃጫ፣ ቃጫ ይህ ቃጫ ገመድ እና ሌላ የሚሆን የልጥ አይነት ነው እና ለተለያዩ አገልግሎቶች የሚጠቅም ለልብስ ስራና ለሌሎች የሚጠቅም ቃጫ የሚባል የልጥ አይነት አለ። እሱ ነው ቃጫ የሚል ቃል ማለት ነው። አምስተኛው ፊደል ቄ ይኸው፣ ቄ ቄስ ቄስ ቄስ ብላችሁ ስታነቡት ቄስ ቄስ ቄስ። እንግዲህ ቄስ በኦርቶዶክስ ሃይማኖት ውስጥ ወይም በክርስቲያን በክርስትና ሃይማኖት ውስጥ ፕሪስት ፕሬስት ነው እሱ ማለት ነው። ይህም ስም ነው። ቀጣዩ ፊደል ቅ ቅ። ቅቤ ቤ ቅቤ ቅ ቤ ቤ ቤ ብላችሁ ስጠሩት ቅቤ የሚል ቃል ታነባላችሁ ማለት ነው። ቀጣዩ እና ሰባተኛው ፊደል ቆ ቆ ሎ ቆሎ ቆሎ ቆሎ ብላችሁ ስታነቡት፣ ቀጣዩ ቃል የተመሰረተበት ፊደል በ ነው። በ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እንግዲህ የእያንዳንዱን ቅርጽ በጥሞና ተከታተሉ፣ በዚሁም እንድታውቋቸው እና በእያንዳንዳቸው ደግሞ የተመሰረቱ ቃላት እንዴት እንደሚነበቡም በተከታተሉኝ በ ላ በላ በላ በላ ላላ አድርጌ ሳነባው በላ፣ ጠበቅ አደረጉት ደግሞ በላ። ስለዚህ በማጥበቅ እና በማላላት ሁለት ትርጉሜን ሊሰጥ የሚችል ቃል በላ ወይም በላ ተብሎ ሊነበብ የሚችል ቃል መሰረቱበት ማለት ነው። በላ ማለት ተመገበ ማለት ነው። በላ ማለት ደግሞ አድርገው ስራው ወይም እንደዚህ ያድርግ አይነት እንግርግሪያ ወይም ማስጠንቀቂያ አይነት ቃላት ሊል ነው። ቀጣዩ ቡ ቡ ና ቡ ና ቡ ና ቡ ና ቡ ና ተብሎ ይነበባል። ቡናም እንደዚሁ እንደምታውቁት የፍራፍሬ ወይም የጥራጥሬ አይነት ነው። እንግዲህ ቡና የአትክልት አይነት ነው። እሱ ነው ቡና ስም የሆነ ቃል ተመሰረተበት ማለት ነው። ቀጣዩ ፊደል ቢ ቢ ራ ቢ ራ ፈጠን እላችሁ ስጠሩት ቢራ፣ ቢራ። ይሄ አልኮሊክ ድሪንክ ነው። ይህም ስም ነው። ቢራ እንግዲህ ብዙዎቻችሁ እንደዚሁ በስም ልታውቁታላችሁ። ያስባለው ቢራ ተብሎ የሚጠራ የአልኮሊክ ድሪንክ ነው። ቀጣዩ ባ ባ ባ ል- ባል ባል ወይም ሀዝባንድ ተብሎ ወይም ባለቤት ተብሎ የሚጠራው ባል ይባላል። ከዛ ቀጣዩ ቤ ነው። ቤት ቤት ትት እንግዲህ ቤት ትርጉሙ ቤት መኖሪያ ቤት ወይም ቤት ሀውስ ተብሎ በእንግሊዘኛ የሚጠራው ነው። ቤት ሰው ለሚኖርበት መጠለያ ተብሎ የሚጠራው ቤት የሚል ቃል እንደዚህ አይነት ትርጉም ያለው ቃል ተመስርቷል። ቀጣዩ ብብ ብር ብር ብር ብር ብር ማለት ያው መገበያ ገንዘብ ነው። በኢትዮጵያ ብር ይባላል። ሌሎቹ ደግሞ እያንዳንዳቸው የተለያየ ስም አላቸው። ዶላር እና ሌሎቹም እንደሚባሉት ማለት ነው። ብር ወይም ሞኒ ተብሎ የሚጠራው በእንግሊዝኛ እሱ ነው። ቀጣዩና የመጨረሻው የዛሬ ትምህርታችን መጨረሻው ነው። ቦ ፊደል በዚህ ቃል ተመስርቶበታል። ቦ